እንዲገናኙ የአላህ ውሳኔ ሆነ። ይህ የተከሰተው ልጅቷ የጫጉላ ሽርሽሯን ሳውዲ አረቢያ አብሃ ውስጥ በሚገኘው ጅባል አሰውዳ መዝናኛ ለማሳለፍ በመጣችበት ወቅት ነበር። ልጅቷ የሦስት ዓመት ልጅ ሳለች እናቷ ከአባቷ ጋር ተፋታ፣ ሌላ ባል አገባች። የአዲሱ ባሏ የሥራ ሁኔታና ተከታታይ ቦታ መቀየር በአባቷ ጥበቃ ስር የነበረችውን ልጇን ለማየት አላስቻላትም ነበር። አንድ አስደሳች የበጋ ወቅት በጅባል አሰውዳ የመዝናኛ ማዕከል ልጅቷ ካንዲት ሴትዮ ጋር የመገናኘት እድል ገጠማት፤ ማውራትም ጀመሩ። ይህ ሲሆን ግን ሁለቱም ተዋውቀው አልነበረም። እናትየዋ ከልጇ የተለየችው የሦስት ዓመት ሕፃን ሳለች እንደነበር ታስታውሳለች። በወሬያቸው መካከል ሴትየዋ ከልጅቷ ጣቶች አንዱ መጉደሉን ታስተውላለች። እናም ስለ እናቷ ጠየቀቻት። ልጅቷ ታሪኳን ስትነግራት እፊት ለፊቷ ሆና እያወራቻት ያለችው ከ20 ዓመታት በፊት የተለየቻት የአብራኳ ክፋይ መሆኗን አወቀች። በሐዘኔታና በፍቅር አቅፋ ትስማት ጀመር። በእነዚያ ረዥም ዓመታት ምን ያክል ስትናፍቃት እንደቆየችም ነገረቻት። አላህ ስብሐነሁ ወተዓላ የራቁ ልቦችን ሊመልስ ይችላል። በተለያዩ ምክንያቶች በተለያዩ አጋጣሚዎች ባለመግባባት የተለያዩ የሚዋደዱ ሰዎች በአንዲት ቅጽበት ሊመልሳቸው ይችላል። በትንሽ ምክንያትም አለመግባባት ተፈጥሮባቸው ባልና ሚስት ሸይጣን በመሃላቸው ገብቶ ቢያለያያቸው አላህ ስብሐንሁ ወተዓላ እነሱን የመመለስ ኃይል አለው። አለበታደል ሆኖ በመናኛ ነገሮች ምክንያት በሺዎች የሚቆጠሩ ሰዎች ራሳቸውን መቆጣጠር ይሳናቸዋል። በዚህ ምክንያት የሞቁ ጎጆች ፈርሰዋል። ጓደኞች ተራርቀዋል። ዴል ካርኔጊ በማይረቡ ምክንያቶች ስለሚፈጠሩ ችግሮች እንዲህ ይገልጻል። በትዳር ውስጥ ጥቃቅን ነገሮች ሁለቱን ተጣማሪዎች በጣም ሊያበሳጩ ይችላሉ። በዓለም ላይ ከሚከሰቱ የልብ ሕመሞች የግማሾቹ መነሻቸው ጥቃቅን ነገሮች ናቸው። ይህም በሌሎች ኤክስፐርቶች ተረጋግጧል። ቺካጎ ውስጥ 40 ሺህ የፍርድ ቤት ጉዳዮችን የዳኙት ዳኛ ጆሴፍ ሳባት ሁልጊዜም ለትዳር መፍረስ ምክንያት ሆነው የሚገኙት ጥቃቅን ጉዳዮች ናቸው ብለዋል። ፍራንክ ሆጋን የተባለው የኒውዮርክ ከተማ አቃቤ ሕግ በበኩላቸው ለፍርድ ቤት ከሚቀርቡ የወንጀል ጉዳዮች መካከል ግማሽ ያክሉ በቤተሰብ መካከል እንደ ተደረገ ክርክር፣ ሳይታሰብ እንደ ተፈጸመ ስህተት፣ በነገር እንደ መሸንቆጥና በአካል እንቅስቃሴ እንደ መተንኮስ ወይም ማሽሟጠጥ ባሉ ጥቃቅን ምክንያቶች በተፈጸሙ ወንጀሎች ሳቢያ የተመሰረቱ ክሶች ናቸው። እነዚህን መሰል ትቃቀን ጉዳዮች ግድያን ጨምሮ ለሌሎች በርካታ ወንጀሎች መንስኤ ሆነዋል። ከሰው ልጆች መካከል በተፈጥሯቸው መሰሪና ጨካኝ የሆኑት ጥቂቶች ናቸው። ሆኖም ሰዎች ለራሳቸው በሚሰጡት ግምትና በክብራቸው ላይ በሚፈጸሙ ጥቃቶች የተነሳ በዓለም ላይ ለሚፈጸሙ ወንጀሎች ምክንያት ሆነዋል። አንድ ብልህ አዛውንት እንዲህ ብለው ነበር። እድሜ በሃያዎቹ እና በሰላሳዎች ውስጥ በነበረበት ጊዜ ብስጩና ነጭናጫ ነበርኩ። በመዝናናባቸው ወቅቶች እንኳን ይህ ባህሪ አይለየኝም። ይህም ምን ያክል ደስተኛ እንደነበርኩ ስለማልገነዘብ ነበር። አሁን እድሜ ከስልሳ ለኳል። ዛሬ ላይ ቆሜ ትላንትን የውሃ ሊት ስቃኝ ነው። በሃያዎቹና በሰላሳዎቹ እድሜ እጅግ ደስተኛ እንደነበርኩ በውል አውቅ ያለሁ ይህ ዕውቀት የመጣው ግን እጅግ ዘግይቶ ነው። አሁን ከትዝታ የዘለለ ነገር የለኝም። ትዝታ ደግሞ ጸጸት ነው። እንዲያው ይህን በደህና ጊዜ ተገንዝቤው በነበር በጥልቅ ደስታ እኖር ይሆን ነበር። በዚያ ላይ በለጋ ዕድሜ የማማርርበት አንዳችም ምክንያት አልነበረኝም። አሁን ወጣትነቴም እኔም እየደበዘዝን ነው እኔ ደግሞ ለእናንተ ወዳጆቼ እንዲህ እላለሁ፦ ደስተኛ መሆናችሁን ተረድታችሁ ታጣጥሙታላችሁ፣ አለዚያም ችላ ብላችሁ ፍለጋችሁን ሌላ ቦታ ታካሂዳላችሁ። ይህም ጭንቀትና ደስታን ወደ ማጣት ይመራችኋል። በዚህ ሁኔታ ዛሬያችሁ ትናንት እስኪሆን ጠብቁና ያኔ እያለቀሳችሁ ምን ያክል